ሄዱ፣ ለሴቶች ተሟጋች ነኝ አለች። ከዛ ተባብራችሁ ቪዲዮ ይለቀቃችሁ፣ ሌላ ቪዲዮ እንኳን ብትይዝ ማለት ነው። በኃይል ሊን አታገኘኝ መቼም ቢሆን። ዛሬው ነው ይሄ ቪዲዮ ጠፍቶ ካላዳረ አሹ፣ እግዚአብሔር ምስክሬ ነው እከሳለ፣ ከዚህ ድረስ ክሰውዬ እንደገ ቤት የመጣ ብደፍረኝስ፣ ምን አቃለሁ? እግዚአብሔር ይመስገን፣ የሚጠብቀኝ አምላክ አለ፣ የእናቴ ጸሎት አለ። አንተ አደለ የምጥለኝ ይህ እናንተ ለማውራት በቪዲዮ እንደምታስፈራኝ፣ መምጣት ካልፈልኩ መቶ ነ የሰው ልጅ በግዳት ዞምኩ። ሰላም፣ እንዴት ናቸሁ? ውድና የተከበራችሁ ቤተሰቦቻችን ደህናቸው? እግዚአብሔር ይመስገን። እኔ ደህና ነኝ። ሰሞኑ እንደምታዩት አንዳንድ ችግሮች ተፈጥረዋል በኛ ጋር። የአብስራም ትናንትና ያረገችው ነገር አይታቸዋል። ብቻ ብዙ ደስ ማይሉ ነገሮች አሉ እና ከየት እንደምጀምር እኔ አላቅም። ሁሌ ያለንበት ሁኔታ ትንሽ ደስ አይልም። በተለይ እኔ ትንሽ ያለሁበት ሁኔታ ደስ አይልም። ትናንትና የአብስራ ያረገችው ነገር በጣም ነው ያናደደኝ። በጣም ወራዳናት። ማለት እንደዚህ አይደረግም። እስካሁን አስመሰላ ብዙ ነገር አድርጋለች። እና አሁንም ትናንትና ከትናንት ወዲያ በነበረው በሄዱ ልደት ጋር ያው አብረን ነበር እና ያደረገችው ነገር በጣም ደስ ማይል ነገር ነው። ትናንትና ፋይል ይዛ ነው የወጣችውና ሌላም ነገር ቢሆን እንደዚህ ነው። ትናንትና ሳላስበው ከትናንት ወዲያ በነበረው በኤደን ልደት ጋር ጸባዩን አለሳልሳ አስመስላ ድጋሜ በእኔ ተቀይራለች ቢያስቤ ነበር፣ ግን ፋይል ነው ይዛብኝ ሄደችው። ሌላም ነገር ቢሆን ጉድ አድርጋኝ ነበር። ይህም ቪዲዮን ታያለች። ስነስርዓትች ያዥ። ከአሁን በኋላ መቼም መቼም ነው ማላምንች ማለት ነው። እና ካሌብ ደግሞ እየመጣ አስር ጊዜ በቃ በተገናኘን ቁጥር የመጣ አንጣጥጣንጥ የሚለውን ነገር ብታቆም ይሻላል። እኔ እስካሁን ዝም ያልኩት ያው ለክብራችን ጓደኝነታችን ብዬ ነው። ማለት ብዙ ነገር አሳልፈናል። እንደዚህ የሚያደራረስ ነገር አልነበረም የነበረ እና በቃ የመጣ አንጣጠጣጥ የምትለውን ነገር ብታቆም ነው የሚሻለ። ካሁን በኋላ ምንም የምታገስ ነገር አይኖርም። ስነ ስርዓትን ያዝ። እኔ ይህን ላ ነገር ማድረገው ለሄዱ ብዬ ነው። እዚህ ችግር ውስጡ ላ ያስገባኝ ካሌብ ነህ ማለት አንተ ሴት ባየ ቁጥር ወደዚህ ወደዛ እያልክ እኛን የበጠበጥከን አንተ ነህ ካሌ ከአሁን በኋላ ስነስርአትን ያዝ አንዴ የአብስራ ጋር አንዴ የኤደንጋ እያልክ ሁለት ሴት አግብተ መኖር ነው የምፈልገው ማለት ምን ምን እያረክን ያለው ቆም ብላ አስበው ታቃለ እኔ ኤዱጋ የሆነ ነገር ሳደርግ አንተ የአብስራ ጋ አንዴ ኤዱ ጋር ትመጣለ፣ አንዴ ደግሞ የአብስራ ጋ እሱ የአብስራ ጋር ትመጣለ። እና ችግር ምንድን ነው ማለት፣ ችግር ከኔጋ ጋ ነው ወይስ ከማን ጋ? ግራ እያጋባይ ነው። ስራት ማለት እንደዚህ አይነት ነገር። ከአሁን በኋላ ምንም የሚያደራርሰን ነገር አይኖርም። አትድረስብኝ፣ አልደርስብህም። እኔ በጣም ሁልጊዜ መጥቶ ለቤተሰብ እንደዚህ ማለት በጣም እየመረረኝ ነው ያለው። እና ቤተሰብ ደግሞ በዚህ አጋጣሚ ኮመንት አድርጎኛል። ኮመንት ያደረገኝ ምንድን ነው ኤደንን በምን እያደረክ ነው እያስፈራራት ያለው ምናምን እያሉኝ ነው። እኔ ኤደን ከኔ ጋር እንድትሆን ፈልጌ ነው ይሄን ነገር ያደረኩት፣ እና ብዙም ይሄን ያህል የተካበደ ነገር አይደለም። ቪዲዮ እና ነገር የሚያደረግኩት ያው ኤደን ብዙም ችላስ እያለችኝ ስለሆነ፣ ኤደን ከኔ ጋር እንድትሆን ጀስት አቴንሽን እንደሰጠኝ ብዬ ነው እንደዚህ ያረኩት። ቪዲዮም የሚደባ ቪዲዮ ሆኖ አይደለም። እና በዚህ አጋጣሚ ያው ያስከፋችኋላችሁ ይቅርታ፣ ሌላ ነገር አስባችሁ ከሆነ ማለት ነው እና ደግሞ ዛሬ የመጣውበት ዋነኛው ምክንያት ኤዱ፣ የትናንትናው ቪዲዮ በሌላ ሰው ተለቋል እና ደርሷታል። እና በሱ ምክንያት ትንሽ ኤዱ ተናዳለች እና እንዴት ሌላም ነገር ቢሆን እንዴት ነው እንደዚህ እያረክ ያለው ብላኛለች። እኔም ይህም ጥፋቴ ነው፣ የእኔ ጥፋት ነው። እኔ እሷን ወደ እኔ ለማድረግ ማይሆን ነገር ነው የሰራት፣ ግን ያው አማራጭ ሳጣ ነው እንደዚህ ያደረግኩት። ይህም ቪዲዮ ኤዱ አይታ በጣም ተናዳለች እና በዛ ምክንያት እኔ በጣም ሌሊቱንም ቪዲዮ ለማስጠፋት ብዙ ሞክር ያለው እና ደግሞ ይህ ቪዲዮ ያለው እንዳያችሁ ትናንትና የአብስራ ከኔ ከእኔ ስልክ ላይ ወስዳ አሳይታኛለች የኔን አጥፍታ ማለት ነው። እና አንድ ጓደኝ ጋር ነበር ይህን ቪዲዮ ሊለቀው የሚችለው ምናልባት ጓደኛ ነው። ቪዲዮ ለማስጠፋት ብዙ ሞክር ያለው ሌሊቱንም፣ አልተኛው ሁሉም ጋር የተላከው እንዳለ ከሁሉም ሰዎች ጋር ለማስጠፋት ለሁሉም ቴክስት እየላኩኝ ስልካቸውን ያው ለማግኘት እየሞከርኩ ነበረ እና የቻልኩትን አድርጌያለሁ። አሁንም የመጣሁት ያው ኤደን ጠርታኝ ጀስት ያለውን ነገር ለማስረዳት ነው የመጣሁት። እና እስቲ ኤደን ጠብቃት። ውዴ ባንቺ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ፣ እንድልዩም ፈረሰ ወደ አንቺ መምጫው ሀሳቤም ነጠፈ ጠፋኝ መውደቂያው። ይጨንቀን ጀመር ሲመሽ፣ ይጨንቀን ጀመር ሲመሽ፣ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ፣ እንድልዩም ፈረሰ ወዳንቺ መምጫው ሀሳብም ነጠፈ ጠፋኝ መውደቅያው፣ ይጀንከን ጀመር ሲና ጭራሽ አታፍርም? ያን ሁሉ ነገር አድርገህ ሰላም እንትን ላይ ነው አንተ። ምንም አንተስ መሳይ ሰው

ያ ሁሉ ጓደኝነታችን ነው። ሁሉ አስብልሻለሁ ውስጥ ለኛ ነበር። ለዚህ ነው ከካሜራ ፊት እኮ ስንት ቀን እንደምትወደኝ ተናገራለሁ፣ ስንት ቀን ሆቴል ደውል ተናገራለሁ። ምንም አልተቀየረም፣ ከሄዱ እሱ ነገር ምንም አልተቀየረም። ስለዚህ ቪዲዮ እየለቀክና ቪዲዮ እያስከ እያስፈራራ ነው። እኔ ቪዲዮ ለቀዋለውን ብዬ አስብ ማለቀ ማንንም አልፈራም፣ አልፈራም ማሽ አቃለው ሄዱ። እኔ እሱን ነገር በቃ ያረኩት ስሜታ ይሁኝ ነው፣ አንቺ አገኛለሁ ብዬ ነው። እውነት ይቅርታ አድርጊልኝ ቪዲዮን ታስጠፋለህ ወይስ አስጠፋ? ቪዲዮን ለማስጠፋት ከማታ ጀምሮ ምንም በቃ ምንም አልሰማም። አሁን ነው ቪዲዮን ታስጠፋ ነው ዛሬ ጠፍቶ፣ አሁን በዚህ ደቂቃ በዚህ ሰዓት እንዲጠፋ ነው ፈልጋው። ሁሉም ነገር ያደረግከው አንተ ነህ። ሁሉም ያንተ ጥፋት ነው። የኔ ስልክ እኮ ያብስላም እኮ ምንም ቪዲዮ ሰራች። በእሷ ቤት እኮ ጥሩ አይደለ የኔ ለሴቶች ተሟጋች ነኝ አለች ከዛ ተባብራችሁ ቪዲዮ ይለቀቃችሁት ሄዱ፣ እኔ የመልቀቅም ሀሳብ አልነበረኝም። እኔ እኮ ያንቺ አቴንሽን እንድታው እንድታወሪኝ እኮ ነው መተሽ፣ እኮ እንድናወራ እኮ ነው። ቢያንስ ስለ ቪዲዮው ስናወራ ምንድነው የምናወራው? እኔ እናንተ ለማውራት በቪዲዮ እንደምታስፈራኝ እና አልመጣሽ። ስልካ ላነሳ የሰው ልጅ በግድ አትይዘውም እኮ ካልፈለኩ፣ መብት አይደለም እንደ አንቺ። ለጓደኝነታችን ብዬ ነው ዝም ያልኩስ ከዛሬ ከዚህ በኋላ ስነ ስርዓት ይኖረ የምሬ ነው። ሄዱ እንደዚህ እንድትሆኝ እፈልግ አይደለም። እንደዚህ ሁነሽ ስላየሁሽ በጣም ይቅርታል። እቺ የምሬ ነው። ሴቱና በሴት ሕይወት ላይ እንደዚህ መቀለዱ በጣም ነው የሚያሳፍረው። በጣም ማለት ነው። እኔ አሁን እኮ እሷ ለቀቀችው እኮ እያልኩኝ እኮ አይደለም እና ታዲያ ከእሷ ነው ቪዲዮ ያለ የምትለኝ። ታዲያ ማነው የለቀቀው? እሷ አንተም ካለቀቀው ከእሷ ውጪ እኔ ለማንኛውም ብዬ አንድ ጓደኛዬ ልኮት ነበር። በየቦታው ብትንኋላ ሌላ ቦታ ሄዱ ሄዱ፣ ፕሊዝ። ባለጌ ሰው ነግናሽ። ምን አይነት ወራዳ የወረድክ ሰው። ሄዱ ይቅር፣ ታረጋጊኝ። አትንካኝ ጓደኛዬ ነው በቃ፣ አለኝ እኔ ቤተሰብ የለህም ሲብ ይለህም ታናሽ ት የለች አለችኝ። ቤት ይስ ቢደርስ ብላ አታስብም? ምን ነገር ኤዶኔ። እሱና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከፍቅረኛ ጋር በፍቅር እያለሁ በቃ ያደረኩት ነገር ነው። የሚያሳፍርም ቢወጣ እንኳን ይሄን ያክል ህይወት የሚያበላሽ ነገር አይደለም። አይ እውነቱን ስነግርህ እንጂ በአንተ ቤትማ ህይወቱን አመሰቃቅለህ አበላሽተህ ጉድ ሰርተኸኝ ነበር። ለምን ምን እንደምትጠቀሙ ወደኝ ነው ከለቀቀው፣ ምን እንደምትጠቀሙ አሽ፣ ምን ማለት ተቀመው የኔ ጓደኛ ኮን ይለቀቀቁ ተሄዱኒ ማንነት ከበፊት ጀምሮ ጥሩ ሰው ነው ብዬ ነበር የማስበው ጓደኛዬ መከታዬ እያልኩ፣ በቸገረኝ በጨነቀኝ በከፋኝ ሰዓት አሹ፣ አሹ ሁሉ ቦታ ስለአንተ ሳመሰግን፣ ስለአንተ ጥሩ ነገር ሳወራ ነበር ሁሉም ሰው የሚያቀኝ። አንተ ግን ከጀርባዬ ከስልኬ ፋይል እየሰረቅክ ምን እያልክ እኔን የምጥልበትን ቀን ስጠብቅ ነበር። እግዚአብሔር ይመስገን፣ የሚጠብቀኝ አምላካ የእናቴ ጸሎት አለ። አንተ አይደለም የምጥለኝ። ዛሬውን ይሄ ቪዲዮ ጠፍቶ ካላደረ አሹ፣ እግዚአብሔር ምስክሬ ነው እከሳለሁ። ችግር የለም ቪዲዮውን አጠፋዋለሁ ግን አንቺ ወይኔ እንኳን ቪዲዮ አይደለም፣ መጥፎ ነገር አታስብ። እኔ መጥፎ ነገር አስብ አይደለም ቪዲዮ እንዲለቀቅም አይደለም። እሺ፣ ምንድነው ይፈልጋው? አንቺ ከእኔ ጋር እንድትመጪ ብቻ፣ እንድትመጪ ብቻ ነው። አልመጣ ስትኝ እንደዚህ አይ ነው የተሳሳተ መንገድ መርጬ ነው አንተ ጋር ምን አለኝ ነው አ ሁለት ወር ባልሞላ ውስጥ የአብስራን አፈቀርኩ የአብስራን ወድድኩ፣ ጥላኛዬ ደስታ ካልኩ ስትል ነበር። ዛሬ ደግሞ ኤደን ፈቀርኩ። ምንድነ አንቺ እንደምታስበ ያለ ሄዱ፣ እኔ አንቺ ፍቅር ቀልድ ነው። እንዲ ከበፊት ጀምሮ የነበረ ነገር ከሆነ እኔ እኮ በማልኩ ክፍተቱን እኮ ልጠቀም ነበር። እኔ ወንድሜ እኔ ወንድሜ እያልኩኛ ሮጣለሁ። አንተ ፍቅር ፍቅር ያክ የተጃጃልክ ነበር እስከ ዛሬ። እኔ አንቺ ብዬሽ ሄዱ፣ ብዙ መስዋዕትነት ከፍ እያለሁ ከካሌብ ጋስቶኝ ብዝም ያልኩት የእናንተን ላይፍ ላለመበለሸት ነው። ገባሽ? አሁን ግን በመሃል የተፈጠረውን ነገር እያየች ነው። ካሌብ ያደረገውን ነገር እያየች ነው። ስለዚህ እኔም ደግሞ ፍቅሬን የነበረውን ፍቅሬን ልግለጽልሽ ብዬሽ ነው ሄዱ። እኔ አንቺ በጣም በቃ እንዴት እንዴት ላድርግ። እኔ አሁን በቪዲዮ በጣም አፍሬያለሁ። እኔ አሁን በጣም በዚህ ቪዲዮ በጣም ነው ያፈርኩት። ማርያምን በጣም አፍሬያለሁ። ማንም ወንድም ያደርገውን ነገር ያደረገው በጣም ወራዳ ሰው ነው። አሱ እና ወንድነት እና ፍቅር ወንድነትና ፍቅር አሹ በእንደዚህ አይነት መንገድ በኃይል አይደለም የሚገለጸው። አቃለው ግን እኔ ግን ቪዲዮ ኢቭን አይደለም እንኳን ይሄ ቪዲዮ ማለት ነው ሌላ ቪዲዮ እንኳን ብትይዝ ማለት ነው። በኃይል እኔን ታገኘኝ መቼም ቢሆን። አቃለው የሄድኩበት መንገድ የተሳተረገው እኔ በቃ ሳፈቅር እንዴት ልበልሽ፣ በቃ ማየት ማየት ስለተሰናነኝ ነው። ይሄዱ ይቅርታ አድርግልኝ። በቃ ያለፈውን ነገር ብለሽ በቃ የጠየካኝ ነው። አቃለው አቃለው በቃ ስላሳለፍነው ነገር ብለሽ ነው። ስለዚህ ይሄዱ እባክሽ፣ ፕሊስ እሺ አሁን እኔ ያንተን ይቅርታ ያንተ ምንም አልፈልግም። ቪዲዮን ታስጠፋዋለህ ወይስ አታስጠፋው? ሄዱ፣ ሌላ መንገድ ልጠቀም። እኔ ማታውን ሙሉ ቪዲዮን ለማስጠፋት እየሞከርኩ ነው፣ ግን በቃ አልቻልኩም። ልጅ በቃ አሁን እኔ ጓደኛዬ፣ እኔ ቪዲዮ ነው የለቀቀው። እኔ አላቅም፣ ማን እንደለቀቀው። ስልኩ ያብ ስራ ጋር ነበረ ምናምን እያልክ ሾርያ። ሲጀመር ቪዲዮ ነው የለቀቀው አንተ ራስ ሆን ብለ። ካሌብ እንደዛ ስለተናገረ ተናደኝ። እኔ ልጅ ተመወጫ እያረከኝ ነው። እኔ አይደል እንደዛ ያለም፣ እንደምታስቢው አይደለም። ማነው የለቀቀው ንገረኝ። ጓደኛዬ ጋር ነበረ። ማነው ጓደኛህ? ንገረኝ አላቁ ጓደኛማን ነውአታቂአያን ጓደኞች እንዳላውቃቸዋለሁ። አይደለም ጓደኞች ቤተሰቦች አውቃቸዋለሁ። አብረሀምን ታውቂዋለሽ? ወደ ቤተሰቦች ቀጥዬ የሚሄደው ስላላቸው እራሱ ሊያፍሩ ይገባል። ልንገርህ፣ ሂጂ ሁሉም ነገር እናገራለሁ። የምታደርገውን ነገር እህት ላይ ቢደርስ እንደማትወደው ሁሉ ቪዲዮውን አጥፋ። ትክክል ነው ግን የሰው ትክክልነት ምን እንደሆነ ራሱ የሚገባስ አይደለም። ቪዲዮውን አጥፋልኝ። እየሞከርኩ ነው። ሄዱ ከዚህ በላይ በቃ ምንም አልቻልኩም። ሄዱ እኔ ራሱ አሁን ያለው አዎ እራሱ የሴት ህይወት አበላሽታል። አዎ እራሱ የመጣሁት ይሄን ነገር ላስረዳሽ ነው እንጂ ወደዛ ነው የምሄደው። በቃ ወደ ነሱ ነው የምሄደው። ሄዱ ፕሊዝ፣ እባክሽ እሺ፣ ቪዲዮን አጥፋ። ከዚህ በኋላ ኤደን ትባል ሰው አታውቅም። ወደ ስልኬ ተሳስተህ እንዳደው አሁንም፣ ሌላም ቪዲዮ ይዘ እንደፈለግክ ማስፋራት ትችላለች። ይሄን ያክል የወረደ ማንነት ያለኝ ሴት አይደለሁም። የራሴን የማይረቡ ቪዲዮዎች ቀርጬ የሚሳ አይደለሁም። ምክንያቱም እንደዚህ አይነት ማንነትም የለኝም። ንገር፣ ይሄ ቪዲዮ ይሄን ያክል የሚያዋርድ ቪዲዮ አይደል፣ ካሊብ ጋር ነው በቃ፣ ምንም ምንም ለማስታወሻ ብለን የያዝነው ቪዲዮ ነው። ይሄን ያክል የሚያናድድ ቪዲዮ አይደለም ግን እኔ እየፈራሁ ያለሁት ሌላም ነገር ብታደርግስ ህይወቴ ሲሆን ነገር ብታደርግ ቤቴን ታውቀዋለህ። ሁሉ ነገር ለአንተ ክፍት ነው። የሆን ነገር ነገ ምን ቆይ መጥፎ ነገር አስብ አልነበረም አውቃለሁ እኔ ስትለኝ እኮ ምን ላድርግ ሄዱ በቃ እኔ በቃ ምንም ማድረገውን ነገር ነው ያጣውት። በቃ ስለዚህ እባክሽ በቃ ስልሽ እሞክራለሁ። በቃ እኔ አስመሳይ ሰው አልወድም። እኔ በማ ጓደኛ ጋር አብረበል ተጠጥተህ ሲወድቅ ጠብቀህ ነው እኔ አለሁልሽ ስትለኝ ነበር። ጓደኛ ጋ ያደረከው ነገር እንዳለ ሁሉ ዛሬ ደግሞ አልፈልግም። ስለ እኔ በቪዲዮ ይዘህ ያስፈራራ ምናምን ካንተ ጋር እሺ ሆንኩስ ቢባላው ደስተኛ ተሆናለህ አንተ? እንደዚህ ይቅ ይምሪን ደስተኛ ተሆናለህ? እንደዛ አልሆንም። ስለዚህ ለምን አረከው በቃ በቃ ሳላስበው በቃ በፍቅር ስሜት ተገፋፍቼ ነው ይሄዱ። ይቅርታ ግን እኔ አንተን ይቅርታ አይፈልግም። እስከ አስር ሰዓት ይሄን ቪዲዮ ካላጠፋኸው አሹ፣ ሌላ ችግር ውስጥ ነው የምንጋባው። የምሬኝ ነው። ከማታ ጀምሮ እየሞከርኩ ነው። በቃ ሞክራለሁ፣ አልፈልግም መሞከር አይደለም። አስር ሰዓት ድረስ ይሄ ቪዲዮ ካልጠፋ በህይወት ነው የምትፈርዱ። አሹ፣ የምሬኝ ነው። በጣም ነው ዓለም አፈር ልትነካኝ። ኤደን ኤደን የምትለው ነገር ትታሹ፣ የምትወደኝ እና የምታከብረኝ እንደ እንዴት የምታይኝ ከሆነ እንደ ሴት ቢያንስ ትንሽ እንኳን ልብ የሚራራ ከሆነ ሴት ናት ችልሽ ትጎዳለች ህይወቷ ይበላሻው ለምታስብ ከሆነ እስከ አስር ሰዓት ይሄ ቪዲዮ አስጠፋው ሄዱ እኔ አንቺን ስላሳዘንኩ በጣም ነው ያዘንኩት በራሴ እውነት በጣም ነው ያዘንኩት እኔ እንድታዝነልኝ አልፈልግም አሹ ይሄን ቪዲዮ እንድታስጠፋው ነው የሚፈልገው ይሄን ቪዲዮ በቻልኩት አቅም ለማጥፋት እሞክራለሁ ቃሬ ነው እኔ በጣም ነው መወድሽ ሄዱ በጣም ነው ማከብርሽ እውነት በጣም ነው ማከብርሽ። እኔ እንዳንቺ አይት ጓደኛ ስላለኝ ፈጣሪን በጣም ነው ማመሰግነው። በሁሉም ነገር ከጎኔ ነበርሽ። አንቺ እኔን ጅልዝም ብላ ስልኳን እያመነች ለማንም ምትሰጥ ቤቷን ለማን ማንም ምታሳይ ሴት ነኝ ብቻዬን ነው ምኖር እንኳን ብላ ማትፈራ ሁሉም ሰው ምታምን ሴት አሁን ይሄ ያረግነው ነገር ሳይሆን ያለ ያሳለፍነው ነገር እያሰብ ነው ይዱ፣ እባክሽ እኔ በጣም አይ ነው በጣም ብዙ ነገር አርግ ያለው ግን በቃ እንደ ጓደኝነታችን በቃ ብዙ ነገር ለኔ አርገሽልኛል ነው በቃ። አንቺን ማጣትም አልፈልግም በምንም አይነት ነገር ቢሆን። አንቺ በክፉ ጊዜም በጥሩ ጊዜም ከጎኔ ነበርሽ። ምንም ነገር እንድታወራኝ አልፈልግም። ቪዲዮን አስጠፍተ እዚህ ጋር መጣ። ይሄን ወሬ አውራ ዛሬውን አስጠፋልሻለሁ። ሄዱዬ ሄዱዬ፣ በዚህ አጋጣሚ ደግሞ ያብስራ ይሄን ቪዲዮ አለቀቀችው። ጓደኝ ነው እንደዚህ ሊያደረግ የሚችለው መቶ ፐርሰንት እርግጠኛ ነኝ ጓደኛ እንደ ለቀቀው። በምን እርግጠኛ እንኳን፣ በቃ እሱ ነው እንደዚህ ሊያደርግ የሚችለው። ያብስራ እንደዚህ አታረግ። እሺ ይሁን። እኔ ማንም ይልቀቀው ማን ከማንም ጋር ምንም ችግር የለብኝም። ይሄ ቪዲዮ ብቻ እንድጠፋን እንፈልገው ሲጀምር። እኔ ከአብስራም ጋር ከጓደኛም ጋር ችግር የለብኝም። ምክንያቱም እነሱ ቪዲዮን ያገኙት ከአንተ ነው። ይህ ሁሉ ሴራ ያሰርከው አንተ ነህ አሹ የዚህ ሁሉ ችግር ተጠያቂ የዚህ ሁሉ ጥፋት አንተ ነህ ጥፋተኛው። ታውቃለህ አይደለ? ስለዚህ የአብስራ እንደሴት ቢያንስ ለኔው ነገር ለማድረግ መሞከርሽ እንደዛ እየተጣለ እንደዛ እየተጋጨ ይሄን ነገር ለማድረግ በመሞከርሽ እጅግ በጣም አድርጌ አመሰግናለሁ። የምሬን እንደ ሴት ማለት ነው። ምክንያቱም አንቺ ያደረግሽን ነገር እኔም ስለማደርገው በእኔ ቦታ ቢሆን ላደርገው የምችለው ነገር ነው። ይሄን ቪዲዮ ታያለሽ፣ አመሰግናለሁ። በጣም ቴንክ ዩ። አንተ ግን የምራሽ በጣም ነው የወረድክብኝ። ከምታስቡ በላይ ዲዛይን ሰው እንደሆነ ካላቅ፣ በጣም ነው የወረድክብኝ። ስለወደድኩሽ እኔ ተጃጃልኩኝ። ፍቅር ይሄ አይደለም፣ ፍቅር ይሄ አይደለም ጅልውርም አይደለም አትጃጃል። በቃ ፍቅር በመውደድ በመላመድ በመፋቀር የሚመጣ ነገር ነው እንጂ እንደዚህ በኃይል ሰው አስፈርተ ምናምን አይደለም። ገብቶሃል? ስለዚህ ያረከው ነገር ከቆጨ በዚህ አስር ሰዓት ውስጥ ቪዲዮ ታስጠፋለህ፣ ያለበለዛ ግን የሚፈጠረው ነገር ቤተሰብ ድረስ ነው የሚመጣው።